አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና ተከበራችሁ እና ቤተሰቦች እንደናችሁ ሰላም ናችሁ ደህና ናችሁ? አልሐምዱሊላሂ እኛ ጋራ ሁሉ ሰላም ነው። ማሻአላህ መኖሪያ ቤታችሁን አሰርታችሁ ከጨረሳችሁ በኋላ ስት እንደዚህ እንደ ሰርቪሱ ልሙጥ አድርጋችሁ አንድ ግርፍ የተስተካከለ አንድ ግርፍ ወይም ሁለት በአንድ የሚባለውም ግርፍ ኖርማል አድርጋችሁ ካሰራችሁ በኋላ ኳርትስ በሚባለው ዘመን አመጣሽ ቀለም በእንደዚህ መልኩ አስባችሁ መጨረስ ትችላላችሁ። ማሻአሏህ ይታያችኋል። ማሻአሏህ ይህን ትልቅየው ቤት ጀስት ላይክ እንደዚህ እንደ ሰርቪሱ ተስተካክሎ ለስላሳ ሆኖ ጠርዙ ሁሉ ቁጭ ተደርጎ ተሰርቶ ነበረ በሲሚንቶ ብቻ። ከዛ ፊኒሽንግ የሚሰራው ባለሙያ ነው፣ እንደዚህ አድርገን ቁጭ አድርገን በኳርትዝ በሚባለው ቆንጆ ቀለም እንደዚህ አድርገን የሰራ ነው። ኳርትዝ በሚባለው ቀለም ነው ማለት ነው። ስለዚህ እናንተም በዚህ መልኩ ካሰራችሁ ወጪ አይበዛባችሁም። በዛ ላይ ውበትም ይህን ይበልጣል ማለት ነው። ማሻአላህ ማሻአላህ፣ ይታያችኋላ። ውጩም ውስጡም፣ ዙሪያ ኮርኒስ ሳይቀር ቆንጆ ተደርጎ የተጨረሰ ይሄ ቤቱ። ስራውን ለማሰራት ሀሳቡ ፍላጎቱ ካላችሁ 0910 33 64 09 ኢሞ ዋትሳፕ ቴሌግራም ብሎም በቀጥታ መስመር መደወል ትችላላችሁ። የትኛውን ቦታ እየተንቀሳቀስን የመስራት ችሎታው አለን። ከእናንተ የሚጠበቀው ከዚህ ከዩቲዩቡ ስልካችን አንስታችሁ ኢሞ ቴሌግራም ወይም ዋትሳፕ ላይ ከቻላችሁ፣ ሀገር ውስጥ ያላችሁ በቀጥታ መስመር መደወል ብቻ ነው። እዚህ ዩቲዩቡ ላይ ለማውራት ለመጻጻፍ ብዙ ከስራ ጋር እየተመቸን አይደለም። ለመግባባትም ትንሽ አስቸጋሪ ነው። ዩቲዩብ ላይ ለመግባባት ብዙ ጊዜ ሰዓት ይፈጃል። እንደዛ እንዳይሆን ስልኩን አንሰታችሁ ሴፍ አድርጋችሁ በኢሞ በቮይስ ሆነ በመደዋወል በቀላሉ መግባባት እንችላለን ማለት ነው። ማሻ አላህ ይሄን የውጭን ኳርትዝ ላሳያችሁ ነው ዛሬ የመጣው። የውስጡን ተቀባብቶ ሲያልቅ ሌላ አዲስ ቪዲዮ እሰራላችኋለሁ። ለአሜራውም ያው ገና አልተቀባም። ማሻአላ እንደምታውቁት ይሄ የፕላስቲክ ኮርኒስ ነው። ማሻአላ የሳሎን ዲዛይን ዲዛይን በምትፈልጉትና በአማራቸው የፕላስቲክ ከለር ማሰራት ትችላላችሁ። ማሻአላ ይሄ ደግሞ መኝታ ቤት ነው። ማሻአላ ለየት ያለ ዲዛይን መብራቶቹ ሲገጣጠሙበት በጣም ነው የሚያምረው። ይሄ ግድግዳው ውስጡ ቻክ ሲሰራ ይሄ ቀለም ሲሰራ በጣም ነው የሚያምረው። ሌላዎችን ክፍላቶች እና ቀለሙን ሁሉ ሌላ መብራቶቹንም አካትቼ መጨረሻ ላይ ሲያልቅ ቪዲዮ ሰራላችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ለወዳጅ ዘመዶ ደግሞ ሸር በማድረግ ተደራሽነቱን ያስፋፉ።